በመጡ ለውጦች ዙሪያ የፓናል ውይይት በቡታጀራ ከተማ በተደረገበት ወቅት ባለፉት ዓመታት ማኅበራዊ ኢኮኖሚያዊና ፖለቲካዊ ለውጥ መምጣቱን ነው በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ዘርፍ አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየሁ ወልደ ሚካኤል የገለጹት። ያኔ የነበረው በአንድነት ስም ጨፍላቂ የነበረው ፖለቲካዊ ስርዓት ነው የነበረው። ይህን ብልጽግና ለኢትዮጵያ ሰላም የሚያመጣ አይደለም የሚል ጥልቅ መሰረታዊ ተጨባጭ ግምገማዎችን አካሂደዋል። በሁለተኛው በኩል ደግሞ ማንነት ላይ የብሔር ማንነት ላይ የተንጠለጠለ ፍጹማዊ ልዩነት ላይ ጠርዝ የያዘ እሱም በተመሳሳይ መንገድ ገዥ ስርዓት ሆኖ ሀገር እስኪመራ ድረስ የደረሰበት ዘመን ነበር። በሁለቱም ጊዜ ግን ኢትዮጵያ ወደምትፈልገው ልዕልና ወደምትፈልገው እድገት ወደምትፈልገው ሽግግር ማምጣት አልተቻለም። በመሆኑም ምክንያት በሀገራዊ አንድነትና በብሔር ማንነት መካከል ሚዛን የጠበቀ የፖለቲካ ስርዓትን ኤክሰርሳይዝ እያደረግን ነው ያለ ነው። በግለሰቦች መብት ሲቪክ ፖለቲክስና በቡድኖች መብት መካከልም በተመሳሳይ መንገድ ሚዛን የጠበቀ የፖለቲካ ስርዓት ነው የተተከለው። ስለዚህ ይሄ ሜጀር የሚባል ሽፍት ነው። በሀሳብ ብልጫ ያለ አፈሙዝ ያለ ጠመንጃ ለመጀመሪያ ጊዜ የስርዓት ሽግግር ያደረገ ፓርቲ ቢኖር ብልጽግና ነው በኢትዮጵያ ውስጥ። የምስራቅ ጉራጌ ዞን አስተዳዳሪ ሙስጠፋ ሐሰን በበኩላቸው የአካባቢውን ሰላም ለማስጠበቅ የተካሄደበት መንገድ የመንግስትን ቁርጠኝነት ያሳያል ብለዋል። ከሰላም አንጻር ይቻላል የምስራቅ መስቃንና የማረቆን ማንሳት እንችላለን። ወደ አንድ ገጽ መተን ሁላችንም ሁሉም ከጫፍ ጫፍ አላችሁ፣ ሁላችሁም አሻራ አላችሁ። በዚህ የክልሉ መንግስት የወሰደው አቋም አሁን እየተካሄደበት ያለው ፍጹም ኒውትራል በሆነ መንገድ እየተኬደበት ነው ይሄ በአግባቡ ዳር እስኪደርስ ድጋፍ እናደረጋለን። ፓርቲው ልዩነትን በበጎ የሚቀበል ነው ያሉት በዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ መሰለ ጫካ፣ የሀሳብ ፍጭት አሁን የሚታየውን ለውጥ ማምጣቱን ያነሳሉ። ፓርቲያችን የሀሳብ ድርቀት ያለበት ፓርቲ አይደለም። በመጣንበት ሂደት በጣም በርካታ ሀሳቦች ተወልደው አድገው ወደ ተግባር ተቀይረው ለሀገራችን መለወጥ ለህዝባችን መጠቀም ሚና የተጫወቱ ውጤቶችንም ጭምር ማስመዝገብ ችለናል። የፓናል ውይይቱ የመጋቢት ፍሬዎችን ያወሳ ሲሆን በዕለቱ የህዳሴ ግድብ ቦንድ ሽያጭም ተከናውኗል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ቡታጅራ